የዓለምን ፍጻሜ የምታመላክተው ቀዩ አጊደር ኢየሩሳሌም እንደገባች ይታወቃል። ሐሳዊ መሲም ተመርጠዋል። የሌባዊው ሊቀ ካህንም ታጭተዋል። በየዕለቱ የሚሰሙ የአያላኑ ሀገራት ጦርነት የመጨረሻውን ዘመን እያጣደፉት ነው። ብዙዎች ለቀዩ አጊደር ይሰግዳሉ፣ ይገዛሉ፣ ይንበረከካሉ። ሰላም ጤና ይስጥልን፣ ውድ ቤተሰቦቻችን እንዲሁም ለቻናላችን አዲስ ሆናችሁ ሁሉ ዛሬም ሁላችሁም ልታውቁት የሚገባን መረጃ ይዘንላችሁ መጥተናል። ቀይዋ ጊደር ኢየሩሳሌም ከገባች በኋላ ምን ተፈጠረ? ሐሳዊው መሲ ማን ተደርጎ ተመረጠም? እስከ ፕሮግራማችን ፍጻሜ አብራችሁን ከቆያችሁ ሙሉ መረጃውን ማግኘት ትችላላችሁ። አሁን ላይ አለማችን በጦርነት ወደማይወጣበት አዘቅት ገብታለች። በሰለጠንን ሰበብ የሚፈበረኩ ቴክኖሎጂዎች የምድርን ገጽታ እየቀየሩት ነው። አለም በብዙ ጉዳዮች በጦርነት በኑሮ ውድነት በፖለቲካው ምህዳር መቀየርም ሰጥማ ያለ ትንቢታዊ ክስተቶች ግን መፈጸማቸውን አላቆሙም። ይህም የበርካቶችን ትኩረት ያገኘም አይመስልም። አለም በሌሎች ነገሮች ስትወጠር በሌላ በኩል ትንቢታዊ የዓለምን ህዝብ ሁሉ የሚመለከቱ ክስተቶችም እየተፈጠሩ ነው ከወደ ኢየሩሳሌም እየተሰሙ ያሉ ጉዳዮች እጅግ አሳሳቢ ናቸው በኢየሩሳሌም ዘላለማዊ ታቅቦ የሚያፈርሰው ጉዳይ ቀስ በቀስ እያንሰራራ ነው ባሩካ ካህን የሚሉት የሌቢ ነገድ ተወላጅ በሊቀ ካህንነት ተሰይሟል የአሮንን በትር መጣራት እንደሚችሉ ደማቸው ተመርምሮና ተጣርቶ ለቤተ መቅደሱም ታጭተዋል የቤተ መቅደሱ ተቋም የሚባለው የአይሁድ ድርጅትም ዓለማዊ ስርዓት የሚቋጭበትን ስራ ለመዘርጋት ከፍተኛ ዝግጅት እያደረገ ነው። የሰለሞን ቤተ መቅደስ አሊያም ደግሞ ሶስተኛውን ቤተ መቅደስ ለማሟላት ጥድፊያው እያነጋገረ ነው። የጥድፊያ ያለም መጨረሻ እየተቃረበ እንደሆነ ማመላከቻ ነው። ሶስተኛው ቤተ መቅደስ ሊታነጽ ሁሉም ነገር ዝግጁ ነው። የመረድ ድንጋይ በእውቀት ተቀርጿል። ገነት ቀሚሶም በአግባቡ ተሰርቷል። ሌዋውያን የሚሰጡትን አገልግሎት አንድ በአንድ አጥንተው አጠናቀዋል። ከሁለት ሺህ ዓመታት በኋላ ለመጀመሪያ ጊዜ በቤተ መቅደስ የሚሰውት ግጭት መሲህ ሊቀ ጳጳስ ተመርጠዋል። በኢየሩሳሌም በአይሁዳውያን የሚደረጉ የሃይማኖት ንቅናቄዎችም እንደ ሌሎቹ አይደሉም። ስለዚህ ጉዳይ በጥልቀት የሚያውቁና የሚመረምሩ እውነታውን በደንብ ያብራራሉ። ታላቁ መጽሐፍ ጥርጊያውን አዘጋጅ እንዲል ከወደ ኢየሩሳሌም ሐሳዊ መሲህ እንደመጣና ቤተ መቅደሱ እንዲከትም ጥርጊያውን እያዘጋጁ ነው። በስፋት እንደሚነገረው በኢየሩሳሌም የሚደረገው እያንዳንዱ እንቅስቃሴ የዓለም ፍጻሜ ዋነኛ ምልክት ነው። በትንቢተ ዳንኤል የተጠቀሰው የጥፋት እርኩሰት እጅግ እየተቃረበ ነው። ከሦስተኛው ቤተ መቅደስ ግንባታ በኋላ ዓለም ድምዳሜን ታገኛለች። ይህንን የሚያጣድፉ አይሁዳውያን ናቸው። በአይሁዳውያን የሚሰራው ሴራ ተራና ቀላል አይደለም። አስቀድሞም እምነቱ የተጠነሰሰባት ኢየሩሳሌም ዛሬ ላይ ሐሳዊ መሲን ለማንገስ የሙጠኝ ብላ ጥድፊያ ላይ ነች። ይህንንም የሚያደርጉት እራሳቸው የሃይማኖት ሰዎች እንጂ የፖለቲካ ሰዎች አይደሉም። እነዚህ አካላትም የአሮን ግንድ ዘር ናቸው። አይሁዳውያን በመጽሐፍ ቅዱስ ትንቢተ ዳንኤል ላይ እንደተገለጸው ለማድረግ ጥረታቸውን ቀጥለዋል። ከእግዚአብሔር ጋር የሚገናኘን ቅዱስ የሆነውን ካህን መርጠዋል። አሁን የቀራቸው ሶስተኛው ቤተ መቅደስ ነው። እሱንም ለመገንባት ውጥኑ ከተጀመረ ሰነባበተ። በትንቢት ቃሉ የተነገረውን እየገጣጠሙ ይከውኑት ተያይዘዋል። የቤተ መቅደሱ ግንባታ ከብዙዎች ዘንድ ትችትና ተቃውሞ ቢነሳበትም ግንባታው የሚቀርለት እንዳልሆነ ጅማሬዎችም እየታዩ ነው። ይህ ለረጅም ጊዜያት ዝምታ ተመርጦለት የቆየው የካህኑ ጉዳይ ምላሽ አግኝቷል። ከ2000 ዓመታት በኋላ ቅዱስ ካህን የተባለው ብቅ ብሏል። ባሩካን የተባሉ አጥባቂ የአይሁድ መምህር የሊቀ ካህናት ወራሽ እንዲሆኑ ተመርጠዋል። ኒሽና ታሙድና አላሻ የተባሉ የአይሁድ የቀኖና መጽሐፍትን በጥልቀት በማጥናት የታወቁ ናቸው። ግሞ ዳግም የተቋቋመው የአይሁድ ሸንጎን በጊዜያዊነት 2016 መርጧቸው ነበር። አሁን ደግሞ በመሰዊያው እንዲቆም ስርዓተ አምልኮም በሙሉ ስልጣንም እንዲያስፈጽምም ተመርጧል። የካህኑ መመረጥ የሐሰተኛው መሲ መምጫ ጊዜ መቃረቡን የሚያመላክት ነው። ይህ ደግሞ ለዓለም ፍጻሜ ማሳያ ነው። ሊቀ ካህናት በመጽሐፍ ቅዱስ እንደተገለጸው ፈጣሪ ለመረጠው ህዝብ ብቻ የሚሰጥ ነው። ሊቀ ካህኑ የሚለብሰው ልብስ ተራ አይደለም። ይልቅም የአስራ ሁለቱን ነገድ ስም የያዘ በማጌጫ የተሠራ ልብስን ለብሶ በእግዚአብሔር ፊት የእስራኤልን ህዝብ ኃጢአት ይዞ ይቀርባል። ልብሱ እስራኤላውያንን ከእግዚአብሔር ጋር የሚያገናኝ ነው። ሊቀ ካህኑ በአጠቃላይ ሰውን ከእግዚአብሔር እግዚአብሔር ጋር የሚያገናኝና የዘላለማዊ የቤተ ክርስቲያን አናት ተብሎ ተምሳሌትነት ይሰጠዋል። ሌዋዊው ሊቀ ካህን ለዓለም ፍጻሜ መደምደሚያ ሳይሆን የኢየሱስ ክርስቶስ መምጫ ጊዜ መዳረሱ ምልክት ነው። ነገር ግን የሌዋዊው ካህን በክርስቶስ በኩል ተሽሯል። ሆኖም ከአይሁዳውያኑ ዘንድ ነገሩ ደግሞ እያንሰራራ ነው። ይህም የዓለም ፍጻሜ ምልክት ነው። ሊቀ ካህናት ሐሰተኛው መሲህ እንደሚመጣ በመጽሐፍ ቅዱስ በተለያዩ ስፍራዎች ላይ በግልጽ አስቀምጧል። ታዲያ ሶስተኛው ቤተ መቅደስ ግንባታን ተከትሎ ሀሳዊ መሲ እንደሚመጣም ይጠበቃል። ቅዱስ ቃሉም ተነግሯል። ሊቀ ካህንነት ከሲና ተራራ እስከ ምድር ፍጻሜ ያለው የጻድቃንን ትንቢት ያስተጸርያል። ሊቀ ካህናት ካሉም በኋላ ወደ ልጁ ከዚያም በሌዊ ነገድ ስር ነበር። ከቆይታዎች በኋላ በሌዊ ልጆች ሀጢያት ምክንያት ቤተ መቅደሱ ረክሷል። እግዚአብሔርም ቤተ መቅደሱ በሌዊ ልጆች በረከሰ ጊዜ እጅግ ተቆጣ። እግዚአብሔር ቤተ መቅደሱን አጸዳለው እንዳለ በሊቀ ካህኑ ሳድቅ በኩልም አጸዳ። ከዚያም ከልጅ ልጅ ሊቀ ካህንነቱ ተላለፈም። ሆኖም ግን በመሀል ቤተ መቅደሱ ዳግም ፈረሰ። በድጋሚ ታደሰ። ሴደቅም ክህነቱን በአግባቡ ተወጣ። ከዚያም በኋላ ግን የክህነት ጉዳይ ቀስ በቀስ መልኩን እያጣ በፖለቲካና በዘር በሃይማኖት ፍጅትም በተለያዩ ሴራዎች ተናወጠ። ሁለተኛው ቤተ መቅደስም በድጋሚ ፈረሰ ክርስቶስም የሌዋውያንን ክህነት እስከ ወዲያኛው ደመደመ። አስቀድሞ ይደረግ የነበረው መሰዊያም ቀረ። ነገር ግን ከዘመናት በኋላ ሌዋውያን ነገሩን ዳግም አንሰራሩት። ይኸው ዛሬ ዓለም በሌሎች ነገሮች ተወጣ ትኩረት ባልተሰጠውም በኢየሩሳሌም ሊቀካኑ ተመርጠዋል። ቤተ መቅደስም ሊገነባ ሽርጉድ እየተባለ ነው። የቀይዋ ጊደር ወደ ኢየሩሳሌም ማቅናትም በስፋት ሲነገር ቆይቷል። አይሁዶች በዝግታ እየፈጸሟቸው ያሉ ተግባራት ለአሳዊ ሰማዩ መሲህ መምጫ ምልክቶች ናቸው። አለም በአሁኑ ጊዜ የምታስተናግዳቸው ጥልፊያዎች ሁሉ ለፍጻሜው፣ ለክርስቶስ ዳግም ምጽአት እያንደረደሩን ያሉ እውነታዎች ናቸው። ነገሩ በሰዎች አምሮ የተፈበረከ ተራ አፈታሪክ አይደለም፣ በመጽሐፍ ቅዱስ የተተነበየ እውነት እንጂ። ለዚህም የዓለም ህዝቦች ሁሉ ሊነቁ ይገባል። እኔ ባለሁበት እናንተ ባላችሁበት ዘመን ቤተ መቅደሱ ሊሰራ ይችላል። ይሄ ከሆነ ምን ማለት ነው? በጣም ዘመኑ እንደቀረበ ምልክት ልታዩት ትችላላቸው። ቤተ መቅደሱ ሲሰራ ስናይ የፍጻሜው ዘመን በእርግጥ በእኛ ላይ እንደደረሰ በጣም እርግጠኞች መሆን እንችላለን። አሁን ምንድን ነው የተጨረሰው? ሁሉ ነገር ተዘጋጅቷል እና በቅርብ የተፈጸመው አንዳንድ ስራዎችን እነግራቸዋለሁ። የክርስቶስ ተቃዋሚው መንገስ ይጀምራል ልክ መቅደሱ መሰራት ሲያልቅ ወይም ወደፊት መምጣት ይጀምራል። የዓለም ፖለቲካ መለወጥ ይጀምራል። ነገሮች ወደ መካከለኛው ምስራቅ ላይ መሽከርከር ይጀምራሉ። በአረቦች መካከል ኃይለኛ ትርምስ መፈጠር ይጀምራል። የክርስቶስ ተቋሚ ሲነሳ ቤተ ክርስቲያን ቀድሞውኑ ስለተነጠቀች ይሄ ልክ ጸረ ክርስቶስ ሲመጣ ማለት ነው። ይሄ የሚሆነው በመከራው ዘመን የመጀመሪያው አጋማሽ ላይ ነው ይህን በትክክል እንዲሰሙ ይፈልጋሉ ነገር ግን አሁን ሰዎች ለመዳንና ወደ ኢየሱስ ክርስቶስ የሚመጡበት ጊዜ አሁን ጊዜ ተሰጥቷቸዋል በጣም አጭር ጊዜ ነው ያለው እያልኳቸው ነው አሁን በቅርብ ጊዜ ዜና ላይ አይታችሁ እንደሆነ አንዲት ቀይ ጊደር ተገኘች ተባለ ሰምታችሁ እንደሆነ ይቺ ቀዩዋ ጊደር ከሚ በጣም ዜና ላይ ውላ ነበረ የተገኘችው በቴክሳስ ውስጥ ነው እና ለምንድነው እቺን ጊደር ከመጨረሻው ዘመን ጋር የሚያገናኛት በመጽሐፍ ቅዱስ ውስጥ ለመሆኑ ቀዩዋ ጊደር ምንድነው ሲግኒፊከንሷ ምንድነው ትርጉሟ ለምንድነው ለእስራኤል ይሄን ያህል ኢምፖርተንት የሆነችው ለምን ቀይ ሆነች ብላችሁ የምትሉ ካላችሁ መጽሐፍ ቅዱስ በዘሌዋውያን መጽሐፍ ላይ የሚናገሩ አለ። ይቅርታ ዘውልቁ መጽሐፍ ላይ ዘውልቁ 19 ላይ እግዚአብሔር ሙሴንና አሮንን እንዲህ ብሎ ተናገራቸው ይላል። እግዚአብሔር ያዘዘው የህጉ ትእዛዝ ይሄ ነው ይልና ሙሴ መልካሚቱን ነውር የሌለባትን ቀንበር ያልተጫነባትን ቀይ ጊደር ያመጡን ዘንድ ለእስራኤል ልጆች ንገራቸዋል እና ከዛ ሙሴም ብላ አደረገ ለካህኑ ለአልዓዛር ትሰጡታላችሁ ይችን ቀይ ጊደር እሷን ደግሞ ከሰፈር ውጭ ይወስዳትና፣ አላዛር ያርዳታል። ከዛ አንድ ሰው በፊቱ ያርዳታል። ካህኑም አላዛር ከደሟ በጣቱ ይወስዳል። ከደማ ወደ መገናኛው ድንኳን ፊት ሰባት ጊዜ አምጥቶ በዮም ኪፑር ቀን ይረጫል። ጊደሩቱ በፊቱ ትቃጠላለች። ቁርበቷ፣ ሥጋዋ፣ ደሟ፣ ፈርሷ ይቃጠላል። ሁለንተናዋ ይቃጠላል። ከተቃጠለ በኋላ መጽሐፍ ቅዱስ ምን ይለናል? ካህኑ ይላል የዝግባ እንጨት ወይንም ሂሶፕ ቀይ ግምጃ ወስዶ ጊደሩ በምትቃጠልበት እሳት መካከል ይጥለዋል ይላል። ካህኑም ልብሱን ያጥባል፣ ገላውን በውሃ ይታጠባል። ከዚያ በኋላ ወደ ሰፈሩ ይገባል ይለናል። ካህኑ እስከ ማታ ድረስ ይሄን አድርጎ ሲጨርስ እስከ ማታ ድረስ እርኩስ ይሆናል። ያቃጠላት ሰው ልብሱን በውሃ ይታጠባል፣ ገላው በውሃ ይታጠባል። እስከ ማታ እርኩስ ስለሚሆን ስለዚህ ንጹህ ሰው የጊደርቱን ደም ያከማቻል፣ ወይም ይቅርታ የጊደርቱን አመድ ያከማቻል፣ ከተቃጥላ ስታልቅ ማለት ነው። ከዛ ከሰፈሩ ውጭ በንጹህ ስፍራ ያኖረዋል። እርኩሰትም ለሚያነፃ ውሃ ለእስራኤል ልጆች ማኅበር ይጠበቃል ምናልባት በተወሰነ ጃር ወይም ደግሞ ማሰሮ በሚመስል ነገር አመዷ ተሰብስቦ ይገባል። ቆዳዋ ተቃጥሏል፣ ፈርሷ ተቃጥሏል። ሁሉ ነገሯ ደሟ ሁሉ ሳይቀር ተቃጥሎ በውስጧ የሚገባው ነገር የሚያነጻ ውሃ ገብቶ የመቀደሻ ይሆናል። ለምጽ ቢመጣ የሚያነጹበት፣ አያችሁ፣ ሴቶች ቢረክሱ የሚያነጹበት፣ በቃ የሚረጭ ነገር ይሄ። በጣም የከበረ የማይገኝ ነው። የቀይ ጊደር ቀይ ጊደር ከሆነች ብቻ ነው ይሄ የሚሆነው ስለዚህ ይሄ ለእስራኤል ልጆች በመካከላቸው ለሚኖር ለመጻተኛ ለዘላለም ስርዓት ነውና ይሄ መቀደሻቸው ነው። ለመንጻት ይጠበቃል እና ምን ማለት ነው? የብሉይ ኪዳን ሕግ መስፈርቶችን ለማሟላት እስራኤላውያን ከርኩሰት እንዲነጹ የሚረዳ ቀይ ጊደር ያስፈልግ ነበር ማለት ነው። በተለይ ቀይ ጊደር ከሌለች ስሬት አይኖርም ማለት ነው። በቤተ መቅደስ ውስጥ ለሚካሄደው የመንፃ ስርዓት የቀይ ጊደር አመድ ተቃጥላ ያለቀው በሙሉ ተሰብስቦ አንድ እንኳን መሬት ላይ አይጥሉትም። ብዙ ዛሬ እስከ ዛሬ ድረስ ቀይ ጊደር መታየት በጣም ያስፈልጋል። እስከ ዛሬ ሲፈልጉ ነበረ። ቀይ ጊደር ዝም ብሎ ቀይ አይደለም። ምንም ነጭ የሌለባት በቃ ሁሉም ዩኒፎርም ቀይ የሆነ ካህኑ ማነው ራባዩ በእንትን ነው የሚያየው፣ በዚህ በማጉያ መነጽር አድርጎ ነው የሚመለከተው፣ እያንዳንዷን የጊደሯን ጸጉሮች። ምንም ለምፅ የሌለባት ግድፈት የሌለባት ነውሩ የሌለባት ብለሚሽ የሌለባት እንደሚለው በእንግሊዝኛው ማለት ነው። ስለዚህ ጊደሯ ተገኘች የተባለው ለዚህ ነው። ውድ ተመልካቾቻችን ለእሳቱ የነበረን መረጃ ይንን ይመስል ነበር። በቀጣይ እስክንገናኝ ድረስ ሰላም ቆዩልን።